የአበሻ ትልቁ ችግር ምንድን ነው? ሰው ምን ይለኛል እንጂ እግዚአብሔር ምን ይለኛልን። አርፍ ከሰው ተደብቆ ያጨሳል፣ ይቅማል፣ ይጠጣል። እንደፈለገ ይሆናል። እንደፈለገ ይሆናል። አበሻ ትልቁ ፕሪንስፕሉ ደስ የሚለኝ ከሰው ተደብቆ ሁሉም መጥፎ ነገር ያደርጋል እግዚአብሔርን ስለማይፈራ። እግዚአብሔርን ከፈራ ሰውን አይደለም ምንም አትደበቅ። ጠንቋይ ለራሱ የማያውቅ ሰው እንዴት ለእናንተ ያደርጋል? ጥቁር ፍየል አንቺ ታይቶኛል። ያንቺ ነገር የሚጠፋው በጥቁር ፍየል ነው ይባላል። ጥቁር በጋንጭ ይልላል። በመጋረጃ ተሸፍኖ እካክ ገብስማ ዶሮ ይዘሽ ነይ አይደል ቹ በቃ ያንቺ በገብስማ ኖሮ ነው። ጥቁር በግ ቡናማ በጊዜሽ ነይ። በቃ እሱ ላት ያለው ላቱ ያስፈልጋል። ደግሞ የክፋቱ ክፋት ብዙ ጊዜ ኢትዮጵያ ላይ ሶፊዬ በላት አደለ ላት ታይቶ ነው በግ የሚገዛው። ላት ያለው በጊዜሽ ላት ያለው የላቱ ስብ ነው ወስደች ትጥ ያለች ይላታል። ከዛ ይዞ ይመጣል። ሳይኮሎጂካሊ የሚመታቸው ሁለቱት ያለው ጀበና ነው ያለው። ጠንቋይ በሙሉ አረቄ ይዘሽ ነይ ትባላለች፣ ጠጅ ይዘሽ ነይ። አብዛኛው ሴቱ በጥንቆላ አልቋል እመቤቴ አሁን ወንድ ልጅ ሊበላ ጠንቋይ ቤቴ እጄ ሲቀባጠር በጥፊ ብየው ነው የምመጣው። እመቤቴ ጎሮሮውን አንቄ ነው የምደፋው። ዛው አብዛኛው ሴቶች ግን ይሸወዳሉ። በቀ የተገኘውን ይከተላሉ። የሴቱ ችግር ይሄ ነው። ኧረ አስተውሉ! ተውሉ እያስተዋልን ጠንቋይ የሌለው ሴጣን እንደኔ የሚፈራው የለም። እመቤቴን ነው ምላቸው። በጣም እኔን ሳይንበጫበጫል። ሴጣን ምንም የምሰጠው ነገር የለም። በውስጥ ያለው ክርስቶስ ማንንም የሚያርበደብድ ነው። እንዴት ሰው ሴጣን ይፈራል? ለራሱ ተቀምጦ ተዘብዝፎ ከመቀመጫው የማይነሳ ጠንቋይ ለእናንተ ሲያደረግላችሁ ሲታይ እንዴት ነው የማይታወቀው? ስለዚህ ቺ ጠንቋይም ዱባይ ላይ እቺ መተተኛ እውነቴን ነው፣ ሌላ ሀገር አሲዷት ዱባይን ልበክል አልፍዬ እያንዳንዳችሁ፣ እውነቴን ነው ያላችሁ። እግዚአብሔር እኔ ውስጥ ያለው ጌታ ማንንም ያንከባልላል። ጌታ ሁልጊዜ ልብን ነው የሚያው ኩላሊት አንጀት ጉበት ነው የሚያየው። ፈጣሪ እያንዳንዱ ማንነታችሁን ነው የሚያየው። አብዛኞቻችሁ በልብስ ልታታሉት በማስመሰል ልታታሉ ምናምን ትሄዳላችሁ። በአደባባይ ነው የሚያጋልጣችሁ። በአደባባይ ስትዋረዱ አይተናል፣ ስትዋረዱ አይተናል። ለምን ተደብቃችሁ ከሰው የማታረጉት ነገር የለም። ከሰው ተደብቃችሁ የማታረጉት ጉድ የለም። አደባባይ አውጥቶ ያሰጣችኋል። ጌታ ቀን ጠብቆ በስሙ ስትነግዱ ይጠብቅና በአደባባይ ያሰጣችኋል። ምክንያቱም እግዚአብሔርን ሳትፈሩ ነው ያደረጋችሁት። አምላክን ሳትፈሩ ነው የምታደርጉት። ስለዚህ አምላክ ደግሞ ቀኑን ጠብቆ ሰው ሰው ተደብቃችሁ ነው የምታደርጉት። እግዚአብሔርን ነው መፍራት እንጂ ሰውነ በአናት ተተከል የምፈራ ሰው የለም። እግዚአብሔርን መፍራት ነው ትልቁ። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ጠቢቡ ሰለሞን ትክክለኛ አባባል። እግዚአብሔርን መፍራት ነው የጥበብ መጀመሪያ። ሰውን ተደብቀ ብዙ ቆሻሻ ነገር ይደረጋል። እኔ ሰው እግዚአብሔርን መፍራት ለምን እንዳቆመ ግራ ነው ይገባል። ቻፒ የሚባለው ወንድማችን እግዚአብሔር አክብርነ፣ እግዚአብሔር በረካውን ይስጥ። ስምህን ለማጥራት ብለህ ገንዘብ ከፍለ ከዱባይ ኢትዮጵያ ሄደ ምለ ተመልሰ መታል። ስምህ ክብር በልጦብህ ክብር በልጦብህ ከኔ ማድ እንደ ክብር በልጦ ስምህን ለማጥራት ኢትዮጵያ ድረስ ሄደ ምለ ተመለስክ። አያቸው ስሙን ለማጥራት ዮኒ ቶሮንቶ ያልገባበት ፔጅ የለም። ሄለን ወርቅዬን አምጡልኝ፣ ማስረጃው ይምጣ፣ እኔ ወሰድኩት፣ እኔ አብዴት ያደረኩት፣ እኔ ምን ያልኩት ይምጣ እያለ ዮኒ ቶሮንቶ ሲያለቅስ ነበር በየፔጁ ሌባ እየተባለ። ሴቶችን አትመኑም። በተለይ ሶሻል ሚዲያ ላይ የሚመጡ ሴቶችን በትልቁ ያሉትን እንዳታምኗቸው በጣም ይዋሻሉ። በጣም ፎሎወር አለኝ የሚሉ በሙሉ ውሸታሞች ናቸው። ጆከር ፍየሌ ሌባ እያለ ሲሰድበው ብሎ ነበር። ሰቨን አፕ ሌባ ስትለው ነበር። እሷ ፔጅ ነው እንዲያውም የተጀመረው እሷ ፔጅ፣ ሰቨን አፕ ፔጅ። ያለ እውቀት መሀይሞች ስም ሲያጠፉ ለአምስቴ ስልኳን አብዴት አስደርጋል። ደርጋት ብሬን ተዘረፍኩ ብላ ከእህቷ ጋር የራሷን ገንዘብ አውጥታ በጊፍት ምክንያቱም ያንን ያህል ብር የሚያወጣላት የለም። አሜሪካን ሀገር ታክስ ያስጠይቃል፣ ካናዳ ያስጠይቃል፣ የትም ሀገር ያስጠይቃል። ሺኬን ዱ በእህቷ አስወጥታ እንደ ጊፍት አስደርጋ አስወጥታ ተበላብኝ፣ ደግሞ ላይቭ እያለች ሌላ ሰው በላይቭ መስጠት አይችልም። ላይቭ ቁጭ ብላ ስለዚህ እንደዚህ አይነት ባለጌዎች ያሉ ሶሻል ሚዲያ ላይ ማፊያዎች፣ የተደራጁ ማፊያዎች አሉ። ፊፊ የምትባለታችን አምስት ሺህ ዳላር ነው አውጥታ የሰጠችው አልቅሳ አዝና፣ ፋይቭ ታውዝን ዳላር እና ቻፒ ወንድሜ በእውነት እግዚአብሔር ይጠብቅ። እግዚአብሔር ይጠብቅ። እንደዚህ አይነት ሌባ ወራዳ ሴቶች አሉ ሶሻል ሚዲያ ላይ ያሉትን አትመኗቸው። የፌክ ላይፍ ነው ያላቸው፣ አታዩም? እንዲ አንደኛ ደኛ አስር ሺ ብር እንደሰጠች አድርጋ ስትሰራ ነበር አ ቪዲዮ ፍዮና ነው ፍየል የምትባል አንድ ሺ ብር ሰጥታ አስር ሺ ብር እንደሰጠና በጣም ሰጪ እንደሆነች አድርጋ ሰርታ ገስዋ እውነቱ ሲጣራ እንኳን አንድ ሺህ ብሩን ሰጣ ነበር ስታርግ። ከደሃ የሚነጥቁ ሌቦች ናቸው። ከደሃ ስም ብቻ ነው የሚፈልጉት፣ ሌቦች ናቸው። እኔ እንደዚህ አይነት ሰዎች አላምነም። በጣም በተለይ ይሄ ዊግ ያሰክራቸው፣ ዊግና ፊልተር ያሰክራቸው ሴቶች አሉ፣ ቲክታክ ላይ ሆይ ሆይ እየበዛላቸው ቻፒ ካለ ግባ ደስ ይለኛል። ሆይ ወይ ፊልተር እና ዊግ ያሰከራቸው ሴቶች አሉ የሰው ስም ለማጥፋት ተሯሩጠው ይሄዳሉ። ስለዚህ ይህን ነገር ነው እናንተ መታገል ያለባቸው።